የጣና ሐይቅ ጥንታዊ የቅድስት አርሴማ ገዳም የወደብ ግንባታ ስራ ተጠናቀቀ። በዓለም አቀፍ ቅርስነት የተመዘግበውና ና ባህር ዳርን የሚከልለው የጣና ሐይቅ ዳርቻን በዘመናዊ መልኩ የማልማት ለቱሪዝም እድገት የማዋል ስራ ተጠናክሮ መቀጠሉን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀ። የቢሮው ህዝብና ግንኙነት ኃላፊ የሆኑት አቶ አበበ አምቢያለ ለብስራት ራዲዮ እንደገለጹት በአሁኑ ሰዓት በጣና ሐይቅ ደሴት የጥንታዊቷ ቅድስት አርሴማ ገዳም የመደብ ግንባታ ስራም ተጠናቋል። ለውጭ ሀገርና ለሀገር ውስጥ ቱሪስቶች አመቱን በሙሉ ተደራሽ ለማድረግ በሚያስችል መልኩ የመደብ ግንባታ ስራ መጠናቀቁም ተናግረዋል። የተሰራው መደብ መካከል ላይ የሚገኘውን እርጥበት አዘል መሬትም የሙሊት ድልድይ ለመስራት በዚህም በጀት ዓመት በእቅድ ተይዞ እየተከናወነ ያለ ዋና ተግባር ነው ሲሉ አቶ አበበ ጨምረው ለጣቢያችን ተናግረዋል። ይህንን እቅድ ወደ ትግበራ ለመለወጥ የጨረታ አሸናፊ ለመለየት ስራውን እንዲያከናውን መደረጉን የተናገሩት አቶ አበበ ኮንትራክተሩ ስራውን በማጠናቀቅ ላይ ይገኛል በማለትም አስረድተዋል። የወደብ ስራው እንዲጠናቀቅ መደረጉ ስፍራው ማራኪ እንዲሆን በማድረግ ባለፈ የከተማ የቱሪስት ኢኮኖሚ ለመደገፍ ጠቀሜታ የጎላ እንደሆነም ገልጸዋል። ዘገባው የቅድስ ደጀኔ ነው። ለወንድሜ እንዲወሰን መስክራችኋል በማለት ሁለት ሰዎችን በመግደል ስድስት ሰዎች ላይ የአካል ጉዳት ያደረሰው ግለሰብ በእስራት ተቀጣ። በምዕራብ ባሌ ዞን ጊኒር ወረዳ ቀበና የተባለ አካባቢ ነዋሪ የሆነው ጋዜሌ ሁሴን ካሉት ወንድሞቹ መካከል ከአንደኛው ጋር በንብረት ላይ አለመግባባት ተፈጥሮ ጉዳዩ በህግና በማስረጃ ሲታይ ቆይቶ ለወንድሙ የተወሰነ መሆኑም ተገልጿል። በዚህም ውሳኔ ቂም የያዘው ጋዜሌ መስከረም 21 ቀን 2017 ዓ ም ከቀኑ 11 ሰዓት ተኩል ላይ ለወንድሙ ማስረጃ ሆኗል ያላቸውን ወርቁ ደምሴና መኮንን ሳልሰ የተባሉ ጊኒር መናኸሪያ አጠገብ ጠብቆ በጦር የተለያየ ቦታ መጀመሪያ ወርቁን ሲወጋ አብሮት የነበረው መኮንንም ለማገላገል መሀል ሲገባ እሱንም በመውጋት ጉዳት አድርሶባቸዋል። በዚህም ጉዳይ ወርቁ ደምሴ ህይወቱ ሲያልፍ መኮንን ሳልሳ ደግሞ በሕክምና ላይ ህይወቱ አልፏል። ጋዜላ ሀሰን በዚህም ድርጊቱ በኋላ እሱን ለመያዝ የሞከሩት ጫላ አባ ኤርገዱ መንግስቱ፣ ኤልሳ ስዩም፣ አበራሽ አበበ፣ ፍቃዱ ታደሰ፣ ሉሉ መርጊያ የተባሉ አራት ወንድና ሁለት ሴቶች ምንም አይነት ከድርጊቱ ጋር የማያያያዙ ለምን ተገላግሉኛላችሁ በማለት በሞጋት የአካል ጉዳት ማድረሱን የምስራቅ ባሌ ዞን ፖሊስ ዋና መምሪያ የተለያዩ የወንጀል ምርመራ የነፍስ ግድያ ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ለብስራት ራዲዮ ተናግረዋል። ፖሊስ የተፈጸመውን ድርጊት ወዲያውኑ ተከታትሎ ተጎጆዎቹን ወደ ህክምና አስክሬኖቹን ለምርመራ ወደ ሆስፒታል የላከ ሲሆን የድርጊቱ ፈጻሚ ጋዝሌን ከተሸሸገበት በቁጥጥር ስራ ውሏል። ፖሊስም ጋዜልን የፈጸመውን ወንጀል ድርጊት ወጣ ያለና በአካባቢም ሆነ በሌላ ስፍራ ያልተለመደ በመሆኑ የአእምሮ ምርመራ በሆስፒታሉ አድርጓል። ምንም አይነት የአእምሮ እክል እንደሌለበትና ጤነኛ መሆኑን በማረጋገጡ የምርመራ መዝገቡን በሆስፒታል በአስክሬን ምርመራና በተገጆቹ ቃል አጠናክሮ ለአቃቤ ሕግ ይልካል። አቃቤ ሕግም በወንጀል ሕግ 27 ንዑሳን ቀጻ አንድ ና አምስት መቶ ሰላሳ ዘጠኝ ከባድ የሰው መግደል ወንጀልና በወንጀል ህግ ቁጥር አምስት መቶ ሀምሳ አምስት ታስቦ የተፈጸመ ከባድ የአካል ጉዳት ክስ መስርቷል። ክሱን ሲከታተል የነበረው የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ሚያዝያ አራት ቀን ሁለት ሺ አስራ ሰባት አመተ ምህረት በዋለው ችሎት ተከሳሽ ጋዝሌ ሀሰን ሰውን ለመግደል አስቀድሞ በማሰብ የተጠቀመበት መሳሪያ ዘዴና የአገዳደል ሁኔታ እንዲሁም ሌሎች የንጹሀን ህዝብ ላይ የአካል ጉዳት በማድረስ በአጠቃላይ በ በሁለት ሰዎች ግድያ ና በስድስት ሰዎች ላይ የግድያ ሙከራና አካል ማግደል በመፈጸም ድርጊት ነውረኝነቱን አደገኛ ና ጨካኝነቱን የሚያሳይ በመሆኑ በእድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ለብስራት ራዲዮ ና ቴሌቪዥን ተናግረዋል። ዘገባው የኤደን ሽመልስ ነው። ሱዳን ከተባበረው አረብ ኤምሬት ጋር ያላትን ዲፕሎማሳዊ ግንኙነት አቋረጠች። ሱዳን ከተባበሩት አረብ ኤምሬትስ ጋር ዲፕሎማሲያዊ ግንኙነት ያቋረጠች ሲሆን የኤምባሲው ሰራተኞቹን ከአቡዳቢ ወደ ሀገር ቤት እንዲወጡ አዛለች። የጸጥታውና የመከላከያ ምክር ቤት ባወጣው መግለጫ የባህረ ሰላጤው ሀገር የሆነችው አቡዳቢ ለፓላምሬተሪ ፈጣን ድጋፍ ሰጪ ሀይል አርኤስኤፍ ትደግፋለች በማለት የተባበሩት አረብ ኤሚሬት አጥቂ መንግስት ሲል ማውጇል። ምክር ቤቱ በተባበሩት አረብ ኤምሬት በሱዳን ሉዓላዊነት የግዛት አንድነት ደህንነትና የዜጎች ደህንነት ላይ የተፈጸመውን ጥቃት ከሁለት አመታት በላይ አለም ሁሉ ሰምቷል ብለዋል። ውሳኔው የተላለፈባት የአለም አቀፍ ፍርድ ቤት አይሲጄ የሱዳን ክስ ውድቅ ካደረገች ከአንድ ቀን በኋላም ነው አቡዳቢ በምስራቅ ዳርፉር ግዛት ለአርኤስኤፍ ድጋፍ አደርጋለች የሚለውን የሱዳን ክስ ውድቅ ካደረገች ከአንድ ቀን በኋላም ነው። በሱዳን ውሳኔ ላይ ከተባበሩት አረብ ኤምሬት የተሰጠ መግለጫም የለም። የቱርክ ፖሊስ ከሃያ ቶን በላይ የተወረሰ ካናቢስ በማቃጠሉ እየተነሳ የአንድ ከተማ ነዋሪዎች ያለ ፍላጎታቸው በአደንዛዥ እጽ መነቃቃታቸው ተሰማ። በቱርክ ዲያርባኪ ግዛት ውስጥ በምትገኘው የላይስ ከተማ 25ሺ ነዋሪዎች ፖሊስ 20 ቶን ካናቢስ በከተማ ውስጥ ካቃጠለ በኋላ ያለ ፍላጎታቸው በአደንዛዥ እጽ ተነቃክተዋል። በኤፕሪል 18 የቱርክ ባለስልጣናት ከ20 ቶን በላይ የተመረጡ ካናቢሶችን ለማቃጠል ኦፕሬሽንም አድርጓል። ይህም በሰፈሩ ውስጥ ያለው አየር በአደንዛዥ እጽ እንዲመረዝም አድርጓል። ቢያንስ ለአምስት ቀናት ሰዎች እንደ መስከርና እንደ መፍዘዝ ለሽና እና ቅዠቶች ያሉ ምልክቶችን በመፍራት መስኮታቸውን ከፍተው ወጥተው እና ከቤት ለመውጣት አልቻሉም። በአስር ቢሊዮን የቱርክ ሊራ ወይም ሁለት መቶ ስልሳ አንድ ሚሊዮን የአሜሪካን ዶላር የሚገመተው ካናቢስ ሀያቶን ሰባት መቶ ስልሳ ስድስት ኪሎ ስድስት መቶ ሰባ ዘጠኝ ግራም የሚመዝን ሲሆን በሁለት ሺ ሀያ ሶስት ና በሁለት ሺ ሀያ አራት ከመላው የዲያር ካቢኪር ግዛት የተገኘም ነው። የአካባቢው ነዋሪ እንደተናገረው የእጹ ሽታ ለቀናት ከከተማው ተቆጣጥሮ ቆይቷልን ብለዋል። መስኮቶችን መክፈት አልቻልንም፣ ልጆቻችን ታመው ያለ ማቋረጥ ወደ ሆስፒታል ስንሄድ ነበር በማለትም አክለዋል። የየሲል ኤልዴስ ማህበር ሊቀመንበር የሀን ኦጋ እንዳሉት ምንም እንኳን በአደገኛ እጹ ላይ በተደረገ ውጊያ በባለስልጣኖቹ የተገኘው ስኬት አስፈላጊ ቢሆንም ካናቢሱ የተወገደበት መንገድ ግን ትክክለኛ አይደለም ብለዋል።